ቲግአሃቲንግ ስት መስረት በገብር ይቃል አንዴ ድንግል ማርያም ብቻ። አንዴ ድንግል እርሷ ብቻ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሣአ ሙታን በአብይ በኃይል በሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ ፍስሓ ወሰላም። የልውል እግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። ውዴታ አይዶ ልጆች እግዚአብሔር አምላክ ሸርነቱን አብዝቶልን ይህንን ሁለት ወር ከእግዚአብሔር ጋር የምንገናኝበትን ጾም ጾመን ቸርነቱን አብዝቶልን ማምላክ ወላዲተ አምላክ ድንግል ማርያም፣ ጻድቃን ሰማዕታት፣ ቅዱሳን መላእክትን ሳይለዩን በቸርነቱ ጠብቆ አድርሶናል ና እግዚአብሔር የተመሰገነ ይሁን። ውዴታ አይዶ ልጆች፣ እንግዲህ ለእግዚአብሔር ፍቃድ ከእሑድ እስከ እሑድ ያሉት ከትንሣኤ በኋላ ያሉት ቀኖች የራሳቸው ስያሜ አላቸው ማለት ነው። ስለዚህ ሁለት ራሱ ችሎ ትንሣኤ ሲሆን ቀጥሎ ደግሞ ለምሳሌ ቀጥሎ ያለውን ቡድ ዳግም ትንሣኤ እንለዋለን እና በዛ መካከል ያሉት ቀኖች ራሳቸው ስያሜ ያላቸው ራሱን ደግሞ ዳግም ትንሣኤም ደግሞ የራሱ ስያሜ ስላለው እነዚህን ቀኖች እግዚአብሔር ፍቃድ እንመለከታለን ማለት ነው። እግዚአብሔር ከሁላችን እንዲያ ይሁን። ስለዚህ እግዚአብሔር ቤተሰቦች፣ እናታችን ቅድስት ቤተ ክርስቲያን ሥርዓት መሰረቷ እንደ ብረት ወይም ደግሞ ክብረት በላይ ብረትን የፈጠረ አምላክ የመሰረታት እስከሆነ ድረስ ጠንካራ የሆነ ስርዓት አላት። በዚህ ስርዓት መሰረት እኛም ህዝቦቿ ወይም ደግሞ ልጆቿ ክርስትናን ወይም ኦርቶዶክሳውያን የሆን ሁሉ እንከተላለን ስርዓቷ ነው። ስለዚህ እስከ በዓለ ሐምሳ ወይም ደግሞ እስከ ጰራቅሊጦስ ድረስ ያለው ሰላምታችን ከላይ እየጠቀስኩላችሁ ነው ማለት ነው። ስለዚህ እናታችን ቅድስት ቤተ ክርስቲያን ስንል ሁመ ቤት ናት እና አባቶቻችን ሐዋርያት ከዛም ሲቀጥል ደግሞ አበው ዛም እያለ እስካሁን ድረስ እንግዲህ ያሉት አባቶች ይህችን ቅድስት ቤተ ክርስቲያን ስራቷን ጠብቀው አስረክበውናል ማለት ነው። ዛሬም ያለምት ልጆች እንለዋለን ማለት ነው። ያው የተለያየ ቢሆንም አመለከታ አቅጣጫችንና ሀሳባችን ግን ቅድስት ቤተ ክርስቲያን አንድ እስከሆነች ድረስ በስራቷ እንመራለን ማለት ነው። ስለዚህ እግዚአብሔር ቤተሰቦች ከተንሳይ እስከ ዳግም ተንሳኤ ያሉት ቀናት ስያሜያቸውና ምስጢራቸው። ከተንሳኤ እስከ ዳግም ተንሳኤ ያሉት እለታት አንዳንድ የሰንበት ወይም ደግሞ እንደ እሁድ የሰንበት እለት ማለት ነው እንደ ተንሳኤ ወይም የሰንበት እሁድ ያለ ክብር አላቸው፣ እያናላቸው ማለት ነው። እና ስለዚህ እለተ ተንሳኤ ዋናው ሲሆን ሲቀጥል ደግሞ ሰኞ ዕለት ያለችው ቃል። ሌላው ደግሞ የተለያዩ ለምሳሌ፣ አሁን በዛ በሰኞ ዕለት የተሰራው ምንድን ነው ብለ አሁን ለምሳሌ ሰው ቢጠይቀን እንደኛ መልስ ይሆነና፣ ሁለተኛ ደግሞ ማለት ነው፣ እኛ ለካ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት እንደዚህ ያደረገበት ነው። እኛም ደግሞ እንደዚህ ሆንበት ነው። እግዚአብሔር ስራውን የሰራበት ዕለት ነው ደግሞ የሚገርሙ ማለት ነው ክርስቶስ ከተነሳ በኋላ ራሱ የሰራቸው ስራዎች የሚገርሙ ናቸው። ከበፊት ወይም ደግሞ እያስተማረ ሳለ ወይም ደግሞ አይሁድ ሳይሰጡት በይ ካስተማራቸው በኋላ ያሉት ትምህርት መሰረታዊ ወይም ደግሞ ሰውን ለማሳመን ሰዎችን ለመቀየር ያደረገው ጥረት ሲሆን በዚህ ውስጥ ደግሞ በጣም አብይት ሲሆን በአረባ ቀኖች ውስጥ የነበሩት ደግሞ በጣም የተለዩ ነበሩ እና በእነዚህ ባህል ውስጥ ወይም ደግሞ በስምንት ቀናት ወይም በሰባት ቀናት ያደረጋቸው ደግሞ የተለየ ነበሩ እና ለምሳሌ አሁን በህማማት ጊዜ እንደዚሁ ሰባት ቀኖች አሉ። በሰባቱ ቀናት ውስጥ የተለያዩ ስራዎች ሰርቷል፣ ክርስቶስ አይሁድ የያዙበት፣ የገረፉበት፣ የመከሩበት በቃ የተለያየ ተንኮል የሰሩበት ክርስቶስና ክቡር ደሙን ስርዓት የመሰረተበት ነበር። እና የሚገርመው ግን በእነዚህኛው ደግሞ በ ዳግም ትንሳኤው ደግሞ እስከ ዳግም ትንሳኤ ያሉትን ደግሞ ምን አደረጋቸው ማለት ነው? ታላላቅ ተአምራትን በዚህ እነዚህ ቀኖች ተሰርተውበታል። ያላምኑ ፍጹምነት እንዲኖራቸው ሐዋርያት ደግሞ የበለጠ ጠንካራ እንዲሆኑ ያደረገበት ነው ማለት ነው። ቀጥልም ያው እንደምታውቅ መጨረሻ መንፈስ ቅዱስ አላን ቅዱስ የሚለውን ጾም ማለት ነው። ከዛ ያይገባል ማለት ነው። ከዛ ያለው ቀን በጣም የሚገራርም ስራ የሰራበት ነው። ግን ዋናው ነገር ግን አሁን እንግዲህ እንደነገርኳችሁ ወደ እነዚህ ቀኖች እነዚህ ሳምንታት ስለሆኑ ከሰኞ እስከ ዳግም ተንሳኤ ያሉትን እናያለን ማለት ነው። እና እነዚህ ቀኖች እንግዲህ ሰኞ ማድወት ይባላል። ማድወት ማለት ነው ምን ማለት ነው? እንግዲህ ማድወት ምንድነው? ማድወት ማለት ምንድነው? ትርጉሙ ምንድነው? ስነት ማድወት ማለት መሻገር እንግዲህ ከሲሆን ወደ የነት መሻገር ማለት ነው። መሸጋገሪያ ድልድይ ማለት ነው። መሸጋገሪያ ድልድይ ስንል እንደዚህ ዝም ብሎ ዘሎ ከአንድ ነገር ላይ ጣ መውጣት ሳይሆን ለሕይወት ለመኖር ዘላለም ሕይወትን ከክርስቶስ ጋር ለመኖር ከመቤታችን ከቅድስት ድንግል ከሰራዊቷ ከቅዱሳን ሰማይታት ጋር ለመኖር ከቅዱሳን ንብረት ለመቀላቀል ክርስቶስ ሀጣንም ወይም ደግሞ አዳም አባታችንን ከሲወድ አውጥቶ ወደዛ ያሻገረበት ነው ማለት ነው። እና ሰኞ ማዶት ትባላለች ማለት ነው። ማዶት ማለትም ደግሞ መሸጋገሪያ ማለት ነው። በቤዳይስቲ ደግሞ ሌላ ያው ስሙ ያው የተያያዘ ቢሆን ቋንቋም መሸጋገር ማለት ነው። ፓሳ ይሉታል። እና ደግሞ አልፎ አልፎ ሄደ ወይም ደግሞ ለምሳሌ ሰው የሆነ ነገር ሲመጣ አልፎ አልፎ ከዚህ እንዲያደርግ ይችላልና አይደል? ለዛ ማለት ነው። አልፎ አልፎ ማለት ሲሆን የእስራኤል ልጆች ደግሞ ለምሳሌ ግብጽ መቼም ክፉ ሀገር ነበረችና፣ እንግዲህ ዛሬም ያው ብትሆንም ግን በግብጽ ሀገር እስራኤላውያን እንግዲህ ተሰዶ ባሉበት ወዛው በባርነት ተሽጦ ቀርተው ነበርና ከግብጽ ሀገር ነውር ክፋት እግዚአብሔር አምላክ ያወጣበት ያንን ያስብ ስለነበረ እንግዲህ የዓመቱ ጠቦት አርደው ደሙን የደጃፋቸውን መቃን እየጉበኑ በመርጨት መላከሞት ደሙን የተረጨበትን ቤት የበኩል ልጃቸውን እያለፈ ስለሄደ ቀኑ ፋሲካ ተባለ። ዘጸአት 12 እንግዲህ አንድ እስከ 13 ያለውን ማንበብ ትችላላችሁ። አንድም የእስራኤል ዘሥጋ የኤርትራን ባህር በደረቅ መሻገራቸው ከግብፅ ወደ ከነአን መምጣታቸው ከባርነት መላቀቃቸውን ወደ ነፃነት መሻገራቸውን ያመለክታል ማለት ነው። በአዲስ ኪዳንም በክርስቶስ ተንሣኤና ሞቱ እንግዲህ ነፍሳት ከሲኦል ወደ ገነት ተሸጋግረዋል። ከሰይጣን ቁራኝነት ተላቀዋል። ወደ ነፃነት ተሸጋግረዋል። አንደኛ ጴጥሮስ 3 19 እንግዲህ ሶስተኛ ቀን ደግሞ ማግስ ሰኞ እኛ በልምድ ለምሳሌ ማክሰኞ እንላለን። ክ ነው አስገብተን የምንጠራል። ግን እንደ ቤተ ክርስቲያን አጠራድን የምትጠራው ማክሰኞ ሳይሆን ማግሰኞ፣ ግህ ፊደል ናት ምትገባው ማለት ነው። እና በዚህ ቀን ቶማስ የሚለው ቃል ወይም ደግሞ ቶማስ ተብላ ትጠራለች። ወይም ደግሞ ቶማስ የሚለው ቃል የአርማይክ ሲሆን መንታ ማለት ነው። መንታ ማለት ነው። እንግዲህ ቀን በዚህ ይጃዛል ማለት ነው። ዝርዝሩን ነግራቸዋለሁ። በቅድሜ እረቡ ለስ ደግሞ እንግዲህ ይህንም ደግሞ ረቡ ረቡ ረቡ እን ያሉ አባቶች ረቡ ነው ብዙ ጊዜ የሚጠራ እኛም በልምድ ግን ረቡ ነው የሚሉት አባቶች። እና በዚች ቀን አላዛር፣ የማርታና የማርያም ወንድም፣ የጌታ ወዳጅ አላዛር ሞቶ በተቀበረ በአራተኛው ቀን ጌታ ከተረሰ መቃብር ጠርቶ እንዳስነሳው የሚታሰብበት ነው ማለት ነው። የአላዛር ተንሳኤ ለሙታን ተንሳኤ አብነት ነው። እንግዲህ በኋላም ክርስቶስ በምጽአት ጊዜ እንደዛ ነው አላዛር ነው የሚያስነሳን ማለት ነው። ይህና ሞት ትክክለኛ ሞት፣ የጌታ ግን ፍጹም ተንሳኤ ነው። ምሳሌውን ከአማኔው ጋር ለማዘከር እለቱ ለአላዛር መታሰብ ያሆናል ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አንበል ትችላላችሁ። አምስተኛው አዳም ሐሙስ አዳምና ሔዋን ከገነት ከተባረሩ በኋላ በኀጢአታቸው ተጸጽተው ንስሐ ገብተው ሲለምኑ ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ በመስቀል ተሰቅዬ በሞት ያድንሃለሁ በማለት ቃል ኪዳን ስለገባለት ዕለቱ የኪዳን አዳም መታሰቢያ ሆኗል ማለት ነው። መቃብያን አራት 24 28 ማንበብ ትላላችሁ። ሐሙስ ወይም መሰ አምስት ወይም ደግሞ አምስት ይላሉ። አምስት ማለት ነው። በእግዚአብሔር ዘንድ ሺህ ዓመት እንደ አንድ ቀን ስለሆነ አምስት ሺ አምስት መቶ ዘመን እንደ አምስት ቀን ተኩል ተቆጥራ መዝሙር አንድ መዝሙር 89 አራት ዚህ ላይ እንግዲህ ዓመታት እንደ አንድ ቀን ለምሳሌ ሰከንድም እንደ አንድ ቀን ተቆጥራለኝ። ቅዱስ ዳዊት እንግዲህ እዛ ላይ ጃችሁ ማንበብ ትችላላችሁ። ሁለተኛ ጴጥሮስ ደግሞ ሦስት ስምንት ላይ ምን ማንበብ ትችላላችሁ። ስድስተኛ ቀን ደግሞ ቅድስት ቤተክርስቲያን ወይም ነፍሳት ከሲወል ወደ ገነት የወጡበት ቀን ደግሞ ዓርብ ማለት እንግዲህ፣ ዓርብ ዓርብ ቀን ክርስቶስ የተሰቀለበት ነው። በዛኛው በዚህ ደግሞ ነፍሳት ከሲወል የወጡበት ጌታችን በዕለተ ዓርብ በመዕል ተመስቀል ቅዱስ ሥጋውን እና ክቡር ደሙን አፍስሶ በአካላዊ ነብስ ወደ ሲኦል ወርዶ በዚህ ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ ብሎ ግዑዛነ ነፍስን የነፍስን ነፃነት ተበከላቸው፣ ሰይጣንን አሰረው፣ ሲወል ሲወልን ደግሞ መዘበረው፣ ነፍሳትን ነፃ አወጣቸው፣ ልምላሜ ገነት አወረሳቸው። ይህ ዕለት በቀጣዩ በተንሣኤ ሳምንት አርብ እንዲታሰብ ይህ ስያሜ ተሰጥቶታል ማለት ነው። ሰባተኛ ቀን ቅዳሜ ሰንበት ወይም ቅዳሜ የተንሣኤ ቀደምት ምስክሮች የሆኑት የሰላሳ ስድስቱ አንስት መታሰቢያ ነው። ሉቃስ 20 ቁጥር ምዕራፍ 20 ቁጥር 10 ላይ ማንበብ ትችላላችሁ። ዳግም ተንሣኤ እንግዲህ ከዚህ ላይ ነው ብዙ ሰው የሚወዛገበውና ዳግም ኢየሱስ ክርስቶስ ሞቶ እንደገና ተነስቶ ዳግም ትንሳኤ የሚባለው የሚሉ ሰዎችም ስላሉ፣ ዳግም ትንሳኤ ማለት እሑድ ዕለት ዳግም ተነሳ ማለት ሳይሆን፣ ዳግም ትንሳኤ ሲባል መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ዳግም የተነሳ ሳይሆን፣ ከሙታን ተነስቶ ሐዋርያት የተገለጠላቸው ሳምንት በድጋሜ ቅዱስ ቶማስ ባለበት፣ እንግዲህ ተጠራጣሪ እንግዲህ ከላይ እንደነገርኳችሁ ማክሰኞ ለት እሱ ነበረ በእሱ ስም የተሰየመለት እና ግን ተጠራጣሪ ስለነበረ እዚህ ጋር ክርስቶስ ደግሞ ግልጽ አድርጎ እንዲያምን አድርጎ ልቡ ንጹሕ ሆኖ በእሱ እምነት እንዲከተለው ቅዱስ ሐዋርያ ቶማስን ያሳመንበት ጌታችን ለሐዋርያት ድጋሚ ተገለጸበት ማለት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአስሩ ሐዋርያት ብቻ ነበር መጀመሪያ የተገለጠላቸው ሐዋርያው ቶማስ ደግሞ አልነበረም መጥቶ በተገናኛቸው ጊዜ እነሱ ጌታችን እንደተነሳና መጥቶም ሰላምታ እንደሰጣቸው እንዳዩ ሲነግሩት እርሱ ግን የተቸነከረና እግሩን በጦር የተወጋ ጎኑን ካላየው አላምንም ብሎ ስለነበረ እንዲ ለዚህ እንደውም የምታገኙት መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ በ20 ቁጥር 25 ላይ ድምነግሬያቸዋለሁ እዛ ላይ ሲል የቻለው ያክል ነው። ለማንን ለማን ነው ያደረገው ጥረት ነው የማን የቶማስ ስለዚህ ሐዋርያው ቶማስ የተጠራጠረውን ተንሣኤ ሙታን የለም ከሚሉት ከሶደቃውያን ወገን ነበርና አንድም ሌሎች የለም ከሚሉት ከዛ ከክፎቹ ስለወጣሱ እነሱ ጋር ስለተለየ በቃ እና ደግሞ ልቡም ወደ እነሱ በደንብ ወደ ክርስቶስ ወይም ደግሞ ወደ ሐዋርያት በደንብ ስላልተቀላቀለ እንትው አድርጎ ያሳየው ዘንድ እግዚአብሔር ክርስቶስም በቃል የዛን ጊዜ ራሱን ገልጾ በእጁ እንዲዳስስ እሱነት እንዲኖረው እስከ ሞት ድረስ የጠነከረ እንዲሆን እምነቱ አድርጎታል ማለት ነው። ስለዚህ ምናደረገው እና አለው፣ ጠራውና እንግዲህ ጌታ ማለት ነው ክርስቶስ የቶማስን ጠራጠሪነት ያስጉድለት ስለፈለገ በተነሳ በሳምንተኛው ቀን በስምንተኛው ቀን ቅዱስ ቶማስ ከሌሎች ሐዋርያት ጋር ሳለ እንደገና በትንሳኤ እንደተገለጣላቸው ሆኖ በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ ለሁሉም ሰላምታ ከሰጣቸው በኋላ ሐዋርያውን ቶማስን ለይቶ እንግዲህ ያደረገው ማለት ቶማስ ና በችንካር የተቸነከሩ እጆችና እግሮችን በጦር የተወጋ ጎኝን፣ እንዲሁም እጅህን አምጥተህ በጦር የተወጋ ጎኝ አግብተህ ዳሰህ ያመኑ ይሁን እንጂ ተጠራጣሪ አትሆን ባለ ጊዜ ቶማስም እጁን በጦር እንግዲህ የክርስቶስ የተወጋ ጎኑ የተወጋ ጎኑ ማለት ነው። በእጁ በዳሰሰ ጊዜ ከሳት እንደገባ ጅማት ቁምትርትር ሲል ጌታዬ አምላኬ ብሎ ጮኋል። አምላክነቱን ወዲያው መሰከረ ማለት ነው። አንተ አይተህ ያምነ፣ ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ብሎ ታውሶታል። ወዲያው ነው ወዲያ ነው ማለት ነው። ቅዱስ ቶማስ ወዲያው ታውሶታል። ግን ምንድነው እዚህ ላይ ግን የተናገራ ታሪክ ቃል ክርስቶስ ምንድነው ያለው? ሁሉም መቼም ቃላቶቹ ውብ ናቸውና ክብር መስካይ ሰውና ሳያዩ አንተ አይተህ አምና ግን ሳያዩ የሚያምኑ ብፁዓን ናቸው። እንግዲህ ዛሬ ለምሳሌ እግዚአብሔር የተመሰገነ ይሁንና እኛም እንዳየነው ነው አይደል? እናም ግን አላየነውም፣ በአካል አላየነውም ግን ጻ ግን እንደሆነ የሆነልን መጽሐፍ ቅዱስን አባቶቻችን እንዳስተማሩ እንደሆነልን በቀሁኖልና በፍጹምነት ነው። ምናምን እዚህ ውጭ አለ። ግን የሚጠራጠር ሰው ካለሁን እንደ ቶማስ ፍጹም ማመን አለበት ማለት ነው። እግዚአብሔር ይመስገን። ስለዚህ እነዚህም ደግሞ ያው ምናልባት የት ላይ ነው መጽሐፍ ቅዱስ ላይ ይሄ ያለ ካላችሁኝ፣ ዮሐንስ ወንጌል ምዕራፍ 24 ቁጥር 29 ላይ ማንበብ ትችላላችሁ። ይችን ጎንም የዳሰሰ እጅ ግን ቅዱስ ሐዋርያ ቶማስ በኋላ በህንድ ሀገር የሆነውን ነገር እንግዳ ታውቃለች። ከሀገሩ ከቦታው ጋር ትኖራለች፣ የጳጳስን ስትሾም ለዚህም ሹመት የሚያበቃውን ቀኝ እጁን በመያዝ ትመራለች። እንግዲህ ይቺ ግዜ በነገራችን ላይ የቶማስ እጅ ተቆርጣ በህንድ ነው ያለች፣ እና የሚገርመው እጅ ዛሬም ጳጳስ ትሾማለች። እግዚአብሔር ታምኖ እንሰራበት እና መከራ ያያባት ቅዱስ ቶማስ ማለት ነው። እንደዛ በተጠራጠረ እንደነበረ ሁሉ ግን በኋላ ግን በጣም ፍጹም እምነት ያለው ኃይለኛ ለምንም የማይፈታ በቀላሉ የማይሸነፍ እስከ ሞት ድረስ የታመነ ምን ልበላችሁ። እንግዲህ በዘመናችን እንዳሉት አባቶች ሳይሆን፣ በእርግጥ ዛሬ ቢሆን ነፍሳቸውን ለእግዚአብሔር የሚሰጡ አባቶች እንዳሉ እሙን ነው። ግን በዛ ሰዓት ግን አስቸጋሪ በነበረ ሰዓት ማንም አማኝ ባልነበረበት ሰዓት ማደሪያ እንኳን ባልነበረበት ሰዓት በዛ ክፉ አገር ሄዶ ሰውነቱ እየተቆራረጠ ሁሉ መከራ የተቀበለ አባት ነው። እና በረከቱ ይደርብን። አነሳስቶ ያስጀመረን ያስጀመረን ያስፈጸመን የአባቶቻችን አምላክ ወደ እግዚአብሔር የተመሰገነ ይሁን። እንግዲህ ራንተን ሳይሆን እንደገለጸልን ደግሞ ሰማያዊት ኢየሩሳሌም ደግሞ መንግስተ ሰማያት ያወስዘን፣ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።